ስለዚህ በቃ አሁን አማራ ላይ እንደ በተለይ ጎጃም ላይ ጎንደር ጠል ያለ ህዝቡ ጎንደር ጠል እያስመሰሉት ነው። ጎንደር ላይም ደግሞ ህዝቡ ጎጃም ጠል እያስመሰሉት ነው። ነገር ግን ጎጃም ጠልም ጎንደር ጠልም የሆኑት ምንድን ናቸው? ባለስልጣኖች፣ የብልጽግና ባለስልጣን ለስልጣናቸው የሚኖሩ የአማራ ህዝብ ሰቆቃ ምንም የማይመለከታቸው አይነት ስሜት የሚሰማቸው አሉ። እነሱ ናቸው። ይሄን የሚያራግቡት ወይና የነሱ ተከፋይ አክቲቪስቶች ናቸው። እንግዲህ ጎንደር ላይ ጎጃም ጠል ህዝብ ያለ በማያስመሰሉ የሚያቀርቡት ማለት ነው። ወጎጃም ላይም ጎንደር ጠል ህዝብ እንዳለ እያደረጉ የሚያወሩት። ሌላ ደግሞ የገዟቸው ፋኖች አሉ። ስለ ጎንደር መጥፎ ነገር የሚያወሩ ጎንደር ላይ የተገዙ አሉ። ስለ ጎጃም ለምሳሌውን ልክ እንደ ጌታ አስራደ ማለት ነው። እነዚህ ቡዶች ጎጃሚዎች ምናምን እንዳለው ጌታ አስራደ ስለዚህ እንደዚህ አይነት የገዙት አለ ጌታ አስራደ ዝም ብሎ አይደለም ቡዶች አሉ በቃ ተገዝቷል ጎንደሮች እንደዚህ አሉም ብለው ጎጃም ላይ ያለው ፋኖ ጎንደር ላይ እንዲዘምትና እንዲሳደብ ነው በይፋ ልክ እንደሱ ወጣው ማለት ነው ይሄ ነው ጎጆ ጌታ አስራደን የመሰለ እነዚህ ደግሞ ሰሞኑን ነጸዳሉ ምንድን ነው ያሉት ለጠላት ለታሪካዊ ጠላታቻችን ጠላቶቻችን ወልቃይትን አሳልፈው ለህዋት ሊሰጡ እየተደራደሩ ነው ያሉ አይደል? ማን ነው ዘመነን ነው የሚሉት። ስለዚህ ጎጃም ወልቃይትን ሊሰጥ እየተደራደረ ነው ከህዋት ጋር፣ ብቻ ስልጣን እናገኝ እንጂ ምናምን እኛ ስልጣን ላይ እንውጣ እናንተ ወልቃይትን ትወስዳላችሁ ብሎ እየተነጋገሩ ነው ማለት እኮ ነው ሚሴጁ ጸዳሉ የተናገሩ። ስለዚህ እነዚህ ተከፋዮች እና እንደነዚህ አይነት ተከፋይ ፋኖ መሳዮች በሚናገሩት በስሜት የጎጃም ላይ አንድ የጎጃም ፋኖ ወቶ እንዲናገር ነው የሚፈልጉት። ግን ጎጃም ላይ ደስ የሚለው እስክንድር ኃይል የለውም። ጎጃም ላይ እዛው አፋብሃ ውስጥ ሆኖ ሰርጎ የገባ አለ። እነዛ ደግሞ እንደዛ አይን አውጥተው ማውራት መናገር ስለማይችሉ ጎጃም ላይ በፋኖ ደረጃ ይሄ ነገር ሊባላላችሁ አልቻለም እንጂ እርስ በርስ ለማጫረስ ነበር። ለዛ ትንኮሳ ነበር፣ ለትንኮሳ ነበር። እነጌታ ስራዲያን ያሉት ለትንኮሳ ነበር። አሁን ኢንተርቪው ላይ እነጸዳሉ ያን አይነት ኢንተርቪው የሰጡት ስለዚህ ይህ በሚደጋገም ጊዜ የወልቃይት ሕዝብ ሌላ አመለካከት እያዘ ነው። አማራ ወልቃይትን ለትግራይ እንደገና ለባርነት ሊሰጡን ነው። ስለዚህ ራሳችን ክልል ሆነን እንቻል አይነት ስሜት እንዲፈጠር እየተደረገ ነው። ይህ ደግሞ ይህን አይነት ሞራል የሚገነባ የተደራጀ ኃይል አለ። ምን የብልጽግና ማለት ነው፣ ምን የጠላት የተውጣጣ ለአይክ ግብረ ኃይል እንደሚባል ማለት ነው። ይህንን የሚሰራ እዛ ጋር እነሱ የሚያራመዱና አስተሳሰብ ደግሞ በተከፋይ አክቲቪስቶች እንዲዛመት ይደረጋል። ነገር ግን አሁን በጣም እምቢ ያላቸው ጎጃም ላይ ነው። ጎጃም ላይ እምቢ ብሏቸዋል። ምክንያቱም በፋኖ ደረጃ ወጦ ጎንደርን የሚሳደብ ፋኖ አለመኖሩ በጣም ያበሳጫቸዋል። ጎንደር ላይ ግን በገዙት በአፋዶች በነስክንድር በኩል አስተላልፏል። ደረጀ በላይም ተናግሯል። አይ ጌታ አስራደም ተናግሯል። አሁን እነ ጸዳሉም ተናግሯል። እንግዲህ አሜት አይደለም ያሉትን ነው። ኢንተርቪው ላይ ያለ፣ ቃለ መጠየቅ ላይ አለ፣ በስልክ ያወሩት ላይ አለ። ስለዚህ እነ ጎንደር ላይ አግኝተዋል፣ ተከፋይ እነ ጌታ አስራደን የመሰለም። ጎጃም ላይ ግን አላገኙም። ምክንያቱም መዋቅር ስለሌላቸው ነው እንጂ እስካሁን አፋዶች ጎጃም ላይ መዋቅር ቢኖራቸው እስካሁን ጎንደርና ጎጃም ርስ በርስ ጦርነት ገጥሟል። የአማራ ጦርነት እርስ በርስ ጎንደርና ጎጃም ተብሎ ነበር እንጂ ከብልጽግና ጋር አይሆንም ነበር። አሁን ግን እሺ ነው በቃ። ስለዚህ እሺ አልሆንላቸው ሲል አሁን የወልቀየትን ሕዝብ ለማስነሳት እየሰሩ ነው። ኮሎኔል ደመቀ ያላለውን ለአማራ ሕዝብ ያዛምታሉ። ጎጃም ላይ፣ ወሎ ላይ፣ ሸዋ ላይ ሌላ አስተሳሰብ ስለ ወልቀየት እንዲነሳ። ምን አገባን እሱ እንደዚህ ካለ እኛ ምን አገባን? እስከዛሬ የሚሞት ነው በቃ ናይነት ስሜት እንዲነሳ ማለት ነው። ነገር ግን አሁን አልት የሚሰማችሁ የለም። አሁን ምንድነው ጎንደር ላይ እንዲነሳ የጎንደር ህዝብ ከብልጽግና ጎን እንዲሆን ወልቀይት ወልቀይት ወልቀይት እያሉ ነው። ስለዚህ አፋበሃ መግለጫው ላይም በወልቃይት ጉዳይ አንደራደርም ብሏል። የሚደራደር የለም። ቀይ መስመር ነው ብሏል። ቀይ መስመር ነው። በመተከል ጉዳይም ቀይ መስመር ነው ብሏል። ቀይ መስቀር ነው። በደራም፣ በራያም በየትኛውም በኩል ቀይ መስመር ነው ተብሏል ተብሏል። ስለዚህ ይህንን በሚዲያ አሁን ይህን የተደራጀ ሚዲያ ቢኖረ እንግዲህ በአንድነት አሸንፈን መውጣት የምንችልበት ነበር፣ እስካሁን ማለት ነው። ነገር ግን በጣም አሁንም ይቻላል፣ ነገር ግን በጣም ብዙ ስራ ይጠይቃል። ስለዚህ አሁን ወልቃይት አካባቢ ላይ በጣም መሰራት አለበት። የወልቃይት አካባቢ ሕዝብ ለፋኖ ሌላ አይነት ስሜት እንዳይኖረው የተከዜ ዘብ ሰራዊት ለፋኖ ሌላ አይነት ስሜት እንዳይኖረው በጣም መሰራት አለበት። በጣም ይሄ የቪዲዮ የሚዲያ የበላይነትን ይዘን ጥሩ ነገር ማስተማር አለብን። እንደዚሁም ደግሞ የአማራ ሕዝብ ደግሞ አንዳንድ ወልቃይት ለን ለማያውቁት ወልቃይትን በአካል እንኳን ማያውቁት በስም እንኳን ሰሞኑን የሰሙት አሁን ወልቃይቴ ነኝ እያሉ በተለይ ደግሞ እንግዲህ እነ ቅማንቶች ማለት ነው፣ ቅማንቶች አክሰንታቸው እንኳን ስለሚመሳሰል አክሰንታቸው ስለሚመሳሰል አንዳንዶችም ደግሞ ትግረኛ ስለሚችሉና የአብዛኛውን የወልቃይት አካባቢ የወልቃይት ህዝብ ትግረኛ ተናጋሪ እንደሆነ ለማስመሰል እንግዲህ እነሱን እነዚ አይነት ሰዎችን ወደ ሚዲያ እያመጧቸው ነው። እነዚ አይነቱ ሰዎችን ወደ ሚዲያ እያመጧቸው ነው። ምን ወልቃይት ነዋሪ የወልቃ አንደኛ ነው ወልቃይት ነዋሪ ናቸው ብሎ የወልቃይት ለወልቃይት ህዝብ፣ የአማራ ህዝብ የጎንደርም በለው የጎጃም፣ የወሎ በተለይ ደግሞ የጎጃምና የወሎ የሸዋ ሌላ አይነት አመለካከት። ለዚህ ነው እንደ ሞት ነው እነሱ ምን አገባን ህዋት እንደፈለገ ማያደርጋቸው አይነት ስሜት እንዲመጣ በአማራ ህዝብ እየተሰራ ነው። ሌላ አስተሳሰብ ስለ ወልቃይት እንዲነሳ ምን አገባን እሱ እንደዚህ ካለኛ ምን አገባን እስከዛሬም የሞት ነው በቃ አይነት ስሜት እንዲነሳ ማለት ነው። ነገር ግን አሁን አልት የሚሰማችሁ የለም። አሁን ምንድን ነው ጎንደር ላይ እንዲነሳ የጎንደር ህዝብ ከብልጽግና ጎን እንዲሆን ወልቀይት ወልቀይት ወልቀይት እያሉ ነው። ስለዚህ አፋበሃ መግለጫው ላይም በወልቀይት ጉዳይ አንደራደርም ብሏል። የሚደራደር የለም ቀይ መስመር ነው ብሏል። ቀይ መስመር ነው በመተከል ጉዳይም ቀይ መስመር ነው ብሏል። ቀይ መስቀር ነው በደራም በራያም በየትኛውም በኩል ቀይ መስመር ነው ተብሏል ተብሏል። ስለዚህ ይህንን በሚዲያ አሁን ይህን የተደራጀ ሚዲያ ቢኖር እንግዲህ በአንድነት አሸንፈን መውጣት የምንችልበት ነበር እስካሁን ማለት ነው። ነገር ግን በጣም አሁንም ይቻላል። ነገር ግን በጣም ብዙ ስራ ይጠይቃል። ስለዚህ አሁን ወልቃይት አካባቢ ላይ በጣም መሰራት አለበት። የወልቃይት አካባቢ ሕዝብ ለፋኖ ሌላ አይነት ስሜት እንዳይኖረው፣ የተከዜ ሕዝብ ሰራዊት ለፋኖ ሌላ አይነት ስሜት እንዳይኖረው በጣም መሰራት አለበት። በጣም ይሄ በቪዲዮ የሚዲያ የበላይነትን ይዘን ጥሩ ነገር ማስተማር አለብን። እንደዚሁም ደግሞ የአማራ ሕዝብ ደግሞ አንዳንድ ወልቃይት ለማያውቁት ወልቃይትን በአካል እንኳን ማያውቁት በስም እንኳን ሰሞኑን የሰሙት አሁን ወልቃይቴ ነኝ እያሉ በተለይ ደግሞ እንግዲህ እነ ቅማንቶች ማለት ነው ቅማንቶች አክሰንታቸው እንኳን ስለሚመሳሰል፣ አክሰንታቸው ስለሚመሳሰል አንዳንዶችም ደግሞ ትግረኛ ስለሚችሉ እና የአብዛኛውን የወልቃይት አካባቢ የወልቃይት ህዝብ ትግረኛ ተናጋሪ እንደሆነ ለማስመሰል እንግዲህ እነሱን እነዚ አይነት ሰዎችን ወደ ሚዲያ እያመጧቸው ነው። እነዚ አይነት ሰዎችን ወደ ሚዲያ እያመጧቸው ነው። ምን ወልቃይት ነዋሪ አንደኛ ነው፣ ወልቃይት ነዋሪ ናቸው ብሎ የወልቃይት ህዝብ፣ የአማራ ህዝብ፣ የጎንደርም በለው የጎጃም፣ የወሎ፣ በተለይ ደግሞ የጎጃምና የወሎ የሸዋ ሌላ አይነት አመለካከት። ለዚህ ነው እንደ ሞት ነው። እነሱ ምን አገባን ህዋት እንደፈለገ ማያደርጋቸው አይነት ስሜት እንዲመጣ በአማራ ህዝብ እየተሰራ ነው።